የድሮ ፍቅሩ የድሮ ሚስቱ ትዝ አለችው መሰለኝ፣ የድሮ ፍቅሩ አገረሸበት መሰለኝ። እንግዲህ ቡታጅራ ካልሄድኩኝ ሞቼ እገኛለሁ፣ እስኪ አንቺ ነሽ ወይስ እኔ ማን አሸናፊ እንደሚሆን አያለው፣ በማለት እኔ ለመጀመሪያ ጊዜ አብርሽ ተናዶ ተበሳጭቶ በዚህ ልክ በቃ እውነታን ለመደበቅ እውነታን ለማጥፋት ሆን ብሎ በቃ እንደ ወተት የነጣ እውነት ተቀምጦ ለመካድ የሞከረው ነገር ወይ ደግሞ ለመዋሸት የሞከረው ነገር እጅግ እጅግ በጣም ያስገርማል። አሁንም ሩታ በሱ ምክንያት እያለቀሰች ነው። የእውነቴን እውነት ፍረዱ ፍረዱኝ እያለች ትገኛለች። እና አንድ ጓደኛዋ እንደውም የነጽ ጓደኛ መጣ ተናግራለች። እና እኔም ሴት ነኝ፣ ነገ እንደ ነጽ አይነት እጣ ፈንታ ሊደርስብኝ ይችላል። ወንዶች ማታለላቸውን ያቁሙ። ቃል ገብተው ቃላቸውን የሚያጥፉ እንዲሁም ደግሞ በማን አለብኝነት ጥፋታቸው እየታያቸው ለህዝብ እየታየ ወጦ እየታየ በጋአጅ የሚክዱ ሰዎች አሉ። ስለዚህ እነሱን ሰዎች እቃወማለን። ነጺን እንረዳት፣ እናስተውል በማለት መልእክቷን አስተላልፋለች። እንግዲህ ሌላኛው ደግሞ ነጺን ለማግኘት ቡታጅራ እንደሄደ መረጃዎችም እየደረሱኝ ይገኛሉ። ስቲል ነው ስቲል ነው ማለት ነው። ትናንትናም በድፍረት ተናግራለች። ነጺ በቃ ምናልባትም እኮ አለች፣ ምናልባትም እናንተ ተመልካቾች እኔ የምታስፈራሩኝ እኔን የምትቆጡኝ እኔን የምትሰድቡኝ ሰዎች አብርሽ ሚስቴ ናት እኮ ተዋት ብሎ ከጎን የሚቆም ሊቆም እኮ ይችላል በማለት ተናግራለች። ያ ማለት ምንድን ነው? ይች ልጅ አልቆረጠላትም። ሩታ ፍቅረኛውም ሆነች እርጉዝም ሆነች እንደማይመለከታት ነው። አብርሽን እንደምትወደው ነው። አብርሽ አሁንም እንደሚያወራት ነው እየተናገረች ያለችው እና እኔ ደግሞ እመኑኝ። ይሄው ምናለች አስቴር በሉኝ ማለት ነው። ምናለች በሉኝ ቡታጅራ ሄዶ ይዘገያል እንጂ የሆነ ቀን ላይ ከነጽ ጋር ይገናኛሉ። ይሄው ምን አለች በሉኝ። ቱ እች መራቅ ሳደርቅ ይገናኛሉ። ይሄ የሆነበት ምክንያት ምንድን ነው? አብርሽ ያልተዘጋ ዶሴ አለው። አንድ ሰው ደግሞ ኮተታ ኮተቱን ሁሉን ነገር ያሳለፈውን ሕይወት በተለይ መጥፎ የሚባል ወይም ደግሞ በጣም በቃ ሰውን ጎድቶ ሰብሮ ከሆነ የሄደው እየተከተለው እድሜ ልኩን ይመጣል። ያ ደግሞ አብርሽ በጣም ይቆጣል ይበሳጫል። እረ ወይኔ ጸባዩ እንዴት ነው ባንዴን የተቃየ ለሴት ልጅ ክብር አለ፣ ሴት ልጅ እወዳለሁ፣ ለሴት ልጅ በቃ እንደዚህ እንደዚህ እንደዚህ ብሎ ሲያወራ የነበረውን በተግባር ሩታ ላይ ይተናል። ግን ደግሞ ዛሬ ላይ እውነት አውራ ሲባል እውነታውን ማስረዳት ሲከብደው፣ እውነታውን ማውጣት ሲከብደው በቃ አይያችሁታ። በዛ ልክ ተናዶ ተበሳጭቶ፣ ምናለ እርጉዝ እንደሆነች ያውቃል። በዚህ ሰዓት ሰው እንደሚያስፈልጋት ያውቃል። በዚህ ሰዓት መናደድ እንደሌለባት ያውቃል። ከሩታ በልጦበት ነው ያስራ ወደ ቡታጅራ ካሌድኩ ሙች እገኛለሁ ብሎ በቆመችበት ጥሏት አመናጭቋት የሄደው። እስኪ ተናገሩ። እየተበሳጨው ነው በቃ ከሱም ብሎ ከሱም ብሶ ሩታ ላይ ለመናደድ ለመበስ ሩታ ራሱ ይሄን ያላል። አልተናደደችም። አሁን ይውላችሁ የሚያሳስበኝ ነገር አንደኛ ለምንድነው እንደዚህ የምታወሪው ካላችሁኝ፣ አንደኛ የነ ህይወት ያሳስበኛል። ታሳዝናለች። እችልሽ በጣም ተጎድታለች፣ አዝናለች፣ ከፍቷታል። በጣም ብዙ ነገሮችን ተስፋ ሰጧት፣ ከዛ በቃ እንደፈለግ ሽኝ ሜዳ ላይ ጥሏት ሄዷል። ለዚች ልጅ የሆነ ነገር ሰጧት፣ የሆነ ምክንያት ሰጧት፣ የሆነ ነገር ተናግሯት፣ የራሷን ሕይወት እንድትጀምር ማድረግ አለበት። የእሷ ነገር ያሳስበኛል። ማልቀሷ ደመንባን ያለቀሰች፣ ውሸቷን በዚህ ልክ አታለቅስም። የእውነት ፍቅርን ራሱ ያኔ እንዴት ነረገጣችኋት እያችሁ የፍቅርን ያኔ እሪ ብለን ወጠን ሁላችንም ኦ ብለን ወጠን ኖ ትክክል አይደለም የሚያደረግከው ብለህ ነው ቢሆን ኖሮ ማለት ነው ዛሬ ነፂ እያለቀሰች ባልመጣች ነበር ዛሬ ደግሞ ነፂ እንዲያለቀሰች ወጣ ስትናገር የነፂ በቪዲዮ ስላልነበር የነፂ በዩቲዩብ ቪዲዮቻቸው ሲለቀቁ ስላልነበር ነው አይደለ ዝም ዝም የተባለው ነገ ደግሞ እሩታ ነገ እሩታ ወጣ እሪ ብትል ብታለቅስ ቢከፋት ብታዝን የሆነ ውሸት ቢዋሻት የሆነ በሆነ ነገር ቢጣሉ የሆነ ነገር ቢያጠፋ በቃ ከባድ ጥፋት ቢያጠፋባት ቢበድላት ቢያስቀይማት፣ ሰው ነው አያስቀይማትም ይወዳታል ምናምን ልትሉ ትችላላችሁ። ግን ትናንትና ፍቅር ላይ የነበረው ነገር ነፂ ላይ የነበረው ነገር ዛሬ ላይ ነገ ላይ ሩታ ላይ እንደማይደገም በምን እርግጠኛው ናችሁ? ያንን ነገር ለማስቆም ነው። ሌላኛው ደግሞ ወንዶች አንዳንድ ወንዶች ሴት ልጅ ማስለቀስ በቃ ኖርማል ነገር አድርገውታል። በቃ የሆነ በቃ ከብዙ ሴቶች ጋር ነበርኩኝ፣ እንትና ፍቅረኛ የነበረች እንትናኮ ፍቅረኛ እንደዚህ አድርጊያት ነበር፣ አብረን አድረናል፣ እንደዚህ ነበር፣ እንደዛ ነበርን እያለ ለማውራት ጀብድ አይደለም። ይሄ የኃጢአት ሁሉ ኃጢአት ነው። በቃ በእርግጥ ወጣትነት እሳት ነው፣ ብዙ ነገሮችን ሊያሳስታችሁ ይችላል። ባለፈ ታሪኩ ያን ያህል ልወቅሰው አልችልም፣ ግን አንድ ሰው መቆጠብ አለበት፣ ታቅቦ መኖር አለበት። በቃ ያንን ነገር ነው። ምነው ይሄ ነገር ደግሞ ከሆነ ትዳር ሕይወት ልጀምር ብሎ ካሰበ የመጀመሪያ ሕይወቱን ሙሉ በሙሉ መቋጨት አለበት፣ ለዛሬ ታሪኩ እንቅፋት እንዳይሆንበት ማለት ነው። እና አብርሽ ቡታጅራ ምን ሊሰራ እስኪ አስቡት ኢማጂን ዝም ብላችሁ ሳሉት። እና አብርሽ ቡታጅራ የሄደበት ምክንያት መጀመሪያ ሩታ እንደውም አላመንኩበትም ስትል ነበረ፣ ትናንትና ካስታወሳችሁ የሆነ የሆነ ነገር ብሎ ብቻ ባጭሩ አሳምኗታል። እዛ ቡታጅራ ከሄደ ራሱ በኋላ ነፂን አግኝቷታል። አቤል የሚባል ውሻ ግን ማለት ነው በጣም እንደ ውሻ በቃ ቱስ ቱስ ቱስ ቱስ ቱስ እሚል ልጅ አለ። ከአብርሽ ስር ስር ስር እማይጠፋ ማለት ነው ባለጌ ውሸታም የሆነ ልጅ። እኔ የእውነት ከአብርሽ በላይ ደግሞ ያናደደኝ አቤል ነው እንደው ምንም ምንም በሉኝ ምንም አቤል ና ያናደደኝ። ለምን ያኔ ከነፂ ጋር የነበረውን ነገር ማለት ነው እነ ኤፍሬም፣ እነ ማርክ፣ ሁሉም አንተም ነበርክበት፣ አብረ ያሳለፉትን ህይወት እያወቅክ ማለት ነው ያለ ያንን ሁሉ ህይወት እያወቅክ አብራት ስቀ፣ አብራት ደስተዋን ተካፍለ፣ አብራችሁ ብዙ ጊዜ ቆይታችሁ፣ ለጓደኛ ወግነ እች ልጅ ሜዳ ላይ ወጣ ስትቀር ያ ሁሉ ቃል ገብቶላት ያ ሁሉ ተስፋ ሰጧት ያ ሁሉ የፍቅር ጊዜያት አብረው አሳልፈው እያወቅ ዛሬ ላይ ልክ ምንም እንዳልተፈጠረ ነጼን ውሸታም አድርገህ ማንም ስላወራ ወጦ እንደዚህ ስለተናገረ፣ አንቺ ለምን የሰው ወሬ ታምኛለሽ? ለምን አብርሽና ታምኚም? ለምን ካብርሽ ጋ ትሆኝም? ለምን ትዳርሽና ትኖሪም? ብለህ አንተ እንደ መካሪ እንደ ጓደኛ ምቀኛና፣ አንተ ሲጀመር እንደ ጓደኛ አቅርባ ነገረች ነገረች። ቪዲዮ አለ ፎቶ አለ። አሁን ስቲልናው ይገናኛሉ። እሺ ሩታ ትታለች፣ ሁሉም በቃ ያለፈው ነገር አልፎ አለ ኦኬ። ውሸቱንም እሺ ተወችው ረሳችሁ። ዛሬ ላይ የሚገናኙበት ምክንያት ምንድን ነው? እሺ ያልተቋጨ ነገር ስላላቸው ነው። ቆጨው እንዴ ወይስ ሩጦ በቃ ያኔ ምን ነክቶት ነው? ለነገሩ በጣም እኔ እንጃ አላውቅ። ሩታ የፍቅር ጥያቄ ስታቀርብለት ብቻ ብዙ ዋጋ እንደምትከፍል ያስታውቅ ነበር። ብዙ ዋጋ ከፍላለች። አሁንም ከዚህም በኋላ ብዙ ዋጋ እንደምትከፍል ነው የሚታየኝ፣ እንደኔ ማለት ነው። እና ነፍሰ ጡር ነች አትሄድ እያለችው እንኳን እንደ በቃ በጣም ተናዶ አሁን በዚህ ጊዜ ነበረ። ተበሳጭታለች፣ ተናዳለች። ያየችው ነገር፣ የሰማችው ነገር በቃ ለውስጧ ጥሩ ነገር አይደለም ብሎ ተረጋግቶ በቃ ያንን ነገር በስልክ ደውሎ ይቅርታ፣ አሁን እንደዚህ መምጣት የማልችልበት ሁኔታ ላይ ሆኜ ነው ብሎ ይቅርታ ጠይቆ መቅረት ይችል ነበር። ከዛዝ በቃ ከሩታ ጋር እለተጋባ በቃ እንደዚህ እውነት እኮ ሊኖር ይችላል። አብርሽ ግን አንተ ካልተናገርክ ማን ያቅልሃል? ማን ይሰማሃል? አንተ እነዚህ እውነት አለኝ ተበድያለሁ፣ እንደዚህ ሆኛለሁ ብላ አወራች አይደለ? እኛ አመናት፣ እሷን አመናት። በቃ እኔ አምኛታለሁ። መጀመሪያም ቢሆን ተይ ብዬ የሆነ ብቻ የሆነ ነገር ልናገር አልኩና እኔም ሴት ነኝ። ለካስ ነገ የኔ በኔ ህይወት ላይ የሆነ ነገር ከባድ፣ መጥፎ በቃ ቁስል ኑሮብኝ ለሰው አውጥቼ አውርቼ ያ ሰው ባያምነኝ፣ እንደ ቆሻሻ ቢያየኝ፣ ቢሰድበኝ፣ ዝቅ ቢያረገኝ፣ ቢያንቋሽሸኝስ ነገ በኔ ነው ዛሬ ላይ ሰው ላይ ፈርጄ ነገ እኔ ላይ ቢፈረድብኝስ ብዬ ነው ቆም ብዬ አስቤበት ነጺን ለመረዳት የወሰንኩት። ከዛስ ሁሉን ነገር ሳገጣጥመው ሳገጣጥመው ሳገጣጥመው አለቀ ነገራቶቹ እንደዚህ ሆኑ እና እውነት ለመናገር ስለ አብርሽና ስለ ሩታ አንድ ነገር ልንገራችሁ። አብርሽና ሩታ ብዙ የዋሹት ውሸት አለ፣ ሶሻል ሚዲያ ላይ የማይካድ ሐቅ በጣም ሁለቱ አንድ ላይ ሆነው የዋሹት ብዙ ውሸቶች አሉ። አንደኛ የዋሹት ውሸት ትልቁና ትልቁ ውሸቱ አብርሽና ሩታ የፍቅር ግንኙነት የጀመሩት እንዲሁ ሩታ መጀመሪያ አፍቅረው መጣ ምናምን ነገር ሳይሆን እኔ ትክክለኛ መረጃውን የሰማሁት አሁን በቅርብ ነው። አፍቅረው መጣ ሳይሆን ድንገት ቪዲዮ እየሰሩ እየተጫወቱ ምናምን እያለ ነው ድንገት ፍቅር ተጀመረ፣ ወይም ደግሞ ሁለታቸው የሆነ ነገር ተስማሙ፣ በቃ ይሄ ነገር በቃ ተመቻቹ፣ በዛው ቀጠለ ፍቅራቸው እንጂ በጨራሽ ሩታ ፍቅራው መጣ ምና ምና ምናምን እንደሚባለው አይደለም። ድንገት ነው ፍቅር የጀመሩት። ቤተሰቦቻቸው ማል ተቀበሉም ተናግረዋል። ሲጀመር የሩታ ቤተሰቦች ከሀስከፐ ያለውን ነገር ተናግረዋል። ሁለተኛ ነገር ደግሞ ቡታጅራ አይደለውም፣ እኔ አዲስ አበባ ልጅ ነኝ የሆነ ሰፈር ብላ ጠርታ ከኤልዱ የአብርሽ እህት ቤት ጎረቤት ነን ምናም ብላ ወርታለች አይታችሁ ከሆነ እና በእርግጥ ሰው ሰው ናቸው፣ ፍጹም አይደሉም። አብሩሽና ሩታ ለምንም ዋሸታቸው በዚህ ልክ ሊገርመኝ ሊደንቀኝ አይገባም። ሰው ናቸው። በሰዓቱ ዋሽተዋል። አንዳንዴ ደግሞ አንድ ውሸት ዋሽታችሁ ሁለተኛ ውሸት ትጨምራላችሁ በቃ ያችን ውሸት ለመደበቅ ስትሉ ሌላ ውሸት እየደራረባችሁ እየደራረባችሁ ሄዳችሁ እስከ ጥግ ድረስ ትሄዱና ከባድ ውሸት በቃ የማይፈታ ችግር ውስጥ ይገባል። ና አብርሽና ሩታ ይህንን ማወቅ አለባችሁ። ይሄ አንድ እውነት አውቃለሁ፣ ሌላም በጣም ብዙ የማውቀው እውነት አለ ስለ አብርሽና ስለ ሩታ እየደበቁት በጣም በጣም ከባባድ የሆነ ነገር አውቃለሁ። ግን ሚዲያው ወይም ደግሞ ከእኔ ቀድሞ ሌላ ሰው ካወጣው አወጣዋለሁ፣ ካልሆነ ግን ማውጣትም ማውራትም አልፈልግም። እና ወደ ዋናው ፖይንት ስመጣላችሁ አብርሽ ከሩታ ጋር ነው ያለው አደለ በቃ ያለፈ ታሪኩ ዛሬ ላይ መጦ ችግር ፈጠረበት ያለፈ ታሪኬ ነው ምናም ብሎ እሱ ቢተወውም ሩታም እንኳን ብትተወውም ነጽ ያልተወቹም ሩታ ሴት ልጅ ነች። አሁን ለራሷ ብቻ ሳይሆን እያሰበች ያለችው ለነጽም ነው እያሰበች ያለችው። ሴት ልጅ ነች፣ ቃል ገብቶላታል፣ በጣም ብዙ ነገር አድርጓልና ነገ እኔን ትቶኝ እንደማይሄድ በምን እርግጠኛ ነኝ ብላ ነው በቃ በጣም አስባ ተጨንቃ እያለች ያለችው ማለት ነው። እየተናገረች ያለችው ግን አብርሽ እውነታውን በቃ መስረዳ ስለከበደው እውነት ስለሌለው ነጽ የተናገረችው ነገር ሙሉ በሙሉ እውነት ስለሆነ ማስረዳቱ ምንድነው? ጩኸት ነው መጮ። ሩታን በጣም ተበሳጨችበት። በቃ ትናንትና ላወራ ብዬ ተረጋግቼ ስጠይቅ በጩኸት ነው የመለስክልኝ። ምንም ልታዳምጠኝም ልታወራኝም ልታስረዳኝም ፈቃደኛ አይደለም ብላ ነው በአራት ነጥብ የዘጋችሁ። እሺ ዋናው ማሰሪያው ምንድን ነው ብላችሁ እስከጠየቃችሁኝ፣ ሩታ እውነቷን ማወቅ አለባት። ፍልጭጭ አድጋ በቃ አብርሽ፣ እውነት ለመናገር እንወድሃለን እናከብረሃለን። በጣም በእውነት መቼም ቢሆን የእውነቴም እውነት ከሰራ ካንተ ጎን ነን ሁሌም። ግን እንደዚህ ውሸት ከዋሸ ስህተት ከሰራ ካንተ ጎን ልንቆም አንችልም። ከተበዳይ ጎን ነው ልንቆም እንችለው ዛሬም ነገም፣ ከነገ ወዲያም። ግን አሁን እንደምልህ በጣም ስለምንወደ በጣም ስለምናከብር ተረጋጋ። ጥፋት አጥፍተሃል የሚታወቅ አለም ያወቀው ጥፋት አጥፍተሃል። ና ተረጋግተ ሩታን የማዳመጥ ሩታን ተረጋግተ የማስረዳት ግዴታና ግዴታ አለብ። ምክንያቱም ሚስትናት ያለፈ ታሪክ ነው ብላ ብትተውህም ታሪክ እየተከተለ እየተከተለ መጡ። ዛሬ ላይ ህይወቷን የሚረብሸው የሚበጠብጠው ከሆነ በደንብ አድርጋ ስላለፈ ህይወትህ መጠየቅ መብት አላት። ስላለፈ ህይወትህ የመናገር መብት አላት። በአጭሩ ማለት ነው ያለፈ ታሪክ ነው ተብሎ የሚተወው እቺ ነፂ የምትባለዋ ልጅ ያለፈ ታሪክ ነው ብላ ስትተወው ነው በቃ ቀርቷል እዛ ጋር ተዘግቷል፣ ምናም ተብሎ ምዕራፉ አልቆ ሌላ ምዕራፍ ጀምረ ስትኖር ነው። ግን ያላለቃል ታሪክ ከዋል ከኋላ እየተከተለ ነው እየመጣ ያለውና ሩታን ፍቅርን ራሱ ያኔ ይቅርታ አልጠየካትም ብዙ ነገሮች አሉ ብቻ እና ስለ ሩታ እርግዝና ራሱ በጣም የሚወራ ከባድ ከባድ የማታምኑት የማትጠብቁት ጉድ ሰምቻለሁ። ግን ይህን ነገር ሳላጣራ መናገር አልፈልግም አሁንም እግዚአብሔርን ነው የምላችሁ በጣም ከባድ በቃ ከባድ ስለ ሩታ እርግዝና ከባድ ነገር ሰምቻለሁ ለማንኛውም እሱም አስፈላጊ ከሆነ የምናገር ይሆናል በአጭሩ ግን አሁን ስለ አብርሽና ስለ ሩታ ስመጣ ዛሬም ነገም ጥያቄ ምንድን ነው ፍትህ ለነጺ ይቅርታ ጠይቃት ፍትህ ለሩታ እርጉዝ ናት ሰው ያስፈልጋታል ከጎኗ ምንም በቃ ካንቺ ችግ በቃ ካንቺ ያለው ነገር ይበልጣል ብለ ጥላሃት ይደሃል ነገ ሩታ ጥላህ ብትሄድ ባዶ ቤት ብታለቅስ ማንም ሊረዳ አይችልም። ሁሉም ሰው አንተ ላይ ነው የሚፈርደው። ምክንያቱም ዛሬ ላይ ሩታ ነፍሰ ጡር ናት፣ በጣም ሰው የሚያስፈልግ አስቸጋሪ ሁኔታ። ሩታ ሀይሚን ልጥራልሽ ነው ኤፍሬም ይምጡልሽ ምናምናም አንተ እኮ ነው የፈለገችው። መጠየቅ ትፈልጋለች እንድታስረዳት የምትፈልገው ነገር አለ። ማወቅ የምትፈልገው በጣም ብዙ ሸ ነገሮች አሉ፣ እና እንደ ሕፃን ልትደልላት ልታታልላት አይገባም። እውነቱን አስረዳ፣ ከእውነት አትሸሽ። እና ነፂም ትልቅ ተስፋ አላት። ይሄንን ተስፋ የያዘችበት የራሷ ምክንያት አላት። እርግጠኛ ሆኝ የምነግራችሁ ነገር አብርሽ የሆነ ተስፋ ባያሳያት፣ አብርሽ የሆነ ነገር ባያዝ፣ የሆነ ነገር ባይላት፣ የሆነ ነገር ባታይበት፣ የምር ገደል ይግባ የራሱ ጉዳይ ብላ ተታተውት ታረገው ነበር። እሱ እንደጠላት፣ እሱ እንደራቃት፣ እሷ መጥላት መራቅ ትችል ነበር። ግን አሁንም ስቲል የሆነ ተስፋ ሰጥጧታል። እየጠበቃት ነው፣ የሆነ ቁጭ ብላ እየጠበቀችው ነው። ግን አብርሽ እርግጠኛ ነኝ ነጽን ያገኛታል። ምንም ማግኘት አይጠበቅብም በድብቅ እንደሚያገኛት ሩታ ተናግራለች። እኔ ሩታ እያሳዘነች ነው በዚህ ከእናቷ አርቃለች። እህት የላት፣ ጓደኛ የላት፣ ቤተሰብ የላት ማንን ብላ ነው ሰው ሀገር ነው ያለችው። የእውነት ነው እምላችሁ። አንዳንዴ ቤተሰብን ጥሎ መሄድ በቃ ዋጋው እየሄደ እየሄደ በቃ ያስከፍላችኋል። እስከ ጥግ ድረስ እድሜ ልካችሁ ነው የሚከተለው። የእውነት በእናት አትዘንባችሁ፣ አባት አይዘንባችሁ፣ እናት ብላ በውስጡ አትርገማችሁ። እግዚአብሔር ነው እድሜ ልካችሁ ነው ሲከተላችሁ የሚኖረው። እና ሩታ አንዱን ችግር ፈታው ስትል ሌላኛው ችግር እየመጣ እንግዲህ እንደምታ ት ከስር ከስር እየተከተላት ይገኛል። በጣም በሚገርም በሚያሳዝን ሁኔታ እና አብርሽ እውነታውን ለመደበቅ ብለህ የባሰ ሩታን ሞራሏን አትብስበር። ሰው ከሆንክ የእውነት ለመናገር ማለት ነው ለልጅ ማሰብ አለብህ መጀመሪያ ማለት እና ሩታ ደግሞ ሚስት ናት። ለምን ጠየቅሽኝ ብለህ እሪ አትበል። እሷ የእኔ አንድ ያለፈ ታሪክ ቢኖራት እስካሁን ቤቱን ጥለው ወጠ፣ በቃ ሀገር ሁሉ ታቃጥል ነበረ። ይገርማል።